ብዙ ሰዎች አስተያየት ሲሰጡ እሰማለሁ። ዋጋ ንረት ቀነሰ የሚል ዜና በተመለከቱ ቁጥር ኑሮ እኳ አልቀነሰም ሲሉ እመለከታለሁ። ዋጋ ንረት ቀነሰ ማለት ኑሮ ቀነሰ ማለት አይደለም። በትርጉም ደረጃም እሱ ለምን ምን ማለት እንደሆነ አስረዳችኋለሁ። እንግዲህ ኢትዮጵያ ውስጥ የሴንትራል ስታቲክስን መረጃ የሚያሳየው የብሔራዊ ባንክ መረጃ የሚያሳየው እና የናያሜፍንም መረጃ ብትመለከቱ የኢትዮጵያ የዋጋ ንረት አሁን የካቲት ወር ላይ 15 ከመቶ ሆኗል። የምግብ 15.6 ከመቶ እና ምግብ ነክ ያልሆኑት ደግሞ 14.6 ከመቶ ሆኗል። እንግዲህ ይሄ ዋጋ ንረት የቀነሰው ኢኮኖሚውን አስጨንቆት ነው። እሱ ምን ማለት እንደሆነ አሳያችኋለሁ። አሁን አንድ ሶስት ነጥቦች ላይ በደንብ ማስረዳት ያስፈልጋል። በጣም በተደጋጋሚ ስለ ዋጋ ንረትም እያቀረብኩ ነው። በጣም ብዙ ኮሜንት እመለከታለሁ። ይሄ ዜና በቀረብበት በሙሉ የብዙ ሰዎች ኮሜንት ስለየትኛዋ ኢትዮጵያ እየተወራ ነው? ስለየትኛው ገበያ እየተወራ ነው? የሚል እመለከታለሁ። ምክንያቱም ዋጋ ንረትን ከኑሮ ውድነት መቀነስ ጋር በቀጥታ ስለሚያገናኙት። ነገር ግን ምን ማለት ነው? የዋጋ ንረት ቀነሰ ማለት ምን ማለት ነው የሚለውን ዛሬ ማስረዳት ፈልጌ ያለው ኢትዮጵያ ውስጥ በዚህ ሁኔታ ብዙ ሰዎች ህይወታቸው እየተቸገረ ለምንድን ነው ዋጋነት በቁጥር ደረጃ ሲቀነሰው? የሚለው ሁለተኛ ማየት ፈልጌ ያለው ለምንድን ነው እንደ ነዋሪ የቀነሰ የማይመስለን ቁጥሩ የውሸት የሚመስለን ለምንድን ነው? እሱንም ሀሳብ ልሰጣችሁ ፈልጌ ያለው። በአራተኝነት ሰዎች የሚስማሙበት ማድረግ የሚቻልበት መንገድ ደግሞ ምንድን ነው? ዋጋነቱ ቀነሰ ሲባል አው ቀነሰ ሰዎችም አብረው እንዲሉ ታይቷል እንዲሉ ምን መደረግ አለበት የሚለው ላቀርብላችሁ እፈልጋለሁ። በጣም ጠቃሚ ሀሳብ ልሰጣችሁ ነው። የብዙዎቹን መልዕክት ስለተመለከት፣ እንግዲህ የኢትዮጵያ ኢኮኖሚስት ቪው ነው እየተመለከታችሁ ያላችሁት ላይክ፣ ሰብስክራይብ እንድታደርጉ ጋብዛችኋለሁ። ነው ዋሲሁን በላይ ነኝ። እንግዲህ የኢትዮጵያ ዋጋ ንረት ከመስከረም ጀምሮ እስከ የካቲት ላለፉት ስድስት ወራቶች የነበረውን ትሬንድ ልንገራችሁ መስከረም ላይ የምግብ 19.6 ነበር። ምግብ ነክ ያልሆኑት 143 እንዲሁ በድምሩ እንመልከተው። መስከረም ወር ላይ 1695 ነበር ዋጋ ንረቱ። ጥቅምት ወር ላይ ወደ 154 ዝቅ አለ፣ በ15 ከመቶ ዝቅ አለ። ህዳር ወር ላይ 16 1645 የሆነው በአንድ ከመቶ ጨመረ። ከጥቅምት አንጻር ሲታይ ህዳር ላይ በአንድ ከመቶ ጨምሮ ነበር። ታህሳስ ላይ 1655 የሆነው በ01 ከመቶ ጨምሮ ነበር መጨመር ነው የሚያሳየው። ጥር ላይ 15.4 ከመቶ ሆነ፣ በ1.1 ከመቶ ቀነሰ፣ መቀነስ አሳየ። ከታህሳስ ወደ ጥር ጥር ሲታይ ከታህሳስ አንጻር በ1.1 ከመቶ ቀንሶ ነበር። የካቲት ላይ አሁን 15 ከመቶ ነው። ስለዚህ ከ15.4 ከመቶ ወደ 15 ከመቶ ዝቅ አለ ማለት፣ በ0.6 ከመቶ ዝቅ አለ። የካቲት ወር ከጥሮር አንጻር ሲታይ ማለት ነው አሁን ድምሩ ግን ሲታይ የካቲት ወር ላይ 15 ከመቶ ደርሷል ማለት ከአምና የካቲት አንጻር ሲታይ እንደማለት እንደሆነ አስቡት። መረጃው ይሄ ነው የሚያሳየው። አሁን መቀነስ ማለት ምን ማለት ነው? አምና ዋጋ የአንድ ቁስ ዋጋ ወይ ደግሞ የጠቅላላው ቁሶች ዋጋ አምና ከሚጨምርበት አንጻር፣ እንዳትረሱ፣ ከሚጨምርበት ነው ከሚጨምርበት አንጻር ዘንድሮ የሚጨምርበት በ15 ከመቶ ብቻ ነው ማለት ነው ትርጉሙ ለምሳሌ አምና ዋጋ ንረት 25 ከመቶ ቢሆን እና ዘንድሮ 15 ከመቶ ሆኗል ብለን ከሆነ የምናወራው አንድ ዕቃ መቶ ብር ከነበረ 25 ከመቶ ዋጋ ንረት ከሆነ ያቆስ የሚሆነው መሆን የነበረበት መቶ 25 ብር ነው። ነገር ግን ዘንድሮ የሆነው ስንት ነው ማለት ነው፣ መቶ 15 ብር ነው የሆነው አሁን በፊት ከመቶ ብር ወደ 125 ብር እያደገ ነበር የነበረው፣ ግን አሁን እያደገ ያለው ከመቶ ብር ወደ 115 ብር ነው። ስለዚህ በ10 ብር ያድግ ከነበረበት ቀንሷል ነው እንጂ እቃው በሙሉ ቀንሷል ማለት አይደል። የሚያድግበት ፍጥነት 125 ብር ይሸጥላችሁ የነበረው ቁስ 115 ብር እንደሆነ ልትቆጥሩ ትችላላችሁ። ስሌቱ እንደሱ ነው የሚሰራው። ስለዚህ የዓለምም የሀገር አቀፍም ቁጥር የሚያሳየው የሚያድግበት ፍጥነት ወደ 15 ከመቶ ዝቅ ብሏል። በፊት በ29 ከመቶም በ20 ምናምን በ30 ከመቶ ያድግ ነበር፣ ግን አሁን በ15 ከመቶ ነው እያደገ ያለው የሚል ነው። አሁን ዋጋ ንረት በሁለት ደረጃ ነው እየታየ ያለው ምግብና ምግብ ነክ ያልሆኑ። ልብ ማለት ያለባችሁ ተመልካቾች፣ ምግብ የሚባሉት ኢትዮጵያ ውስጥ በጠቅላላ ኢትዮጵያ ውስጥ ማለት ነው። ከጋምቤላ ጫፍ ይዛችሁ እስከ አፋር ጫፍ ማለት ነው። ከትግራይ ጫፍ ይዛችሁ እስከ ጅጅጋ ጫፍ ድረስ ማለት ነው። ከአሶሳ ጫፍ ይዛችሁ እስከ ሐረር ጫፍ ማለት ነው። እንደሱ ማለት ነው። ሁሉም ባህል ውስጥ ያሉ ሰዎች እስከ ደቡብም ሁሉም ኢትዮጵያ ውስጥ ያሉ የሚበሉ ምግቦች ዋና ዋና ምግቦች ናቸው የሚወሰዱ እንጂ ሶስት አራት ምግብ ብቻ አይወሰድም። ስለዚህ ከመቶ ሀምሳ ከመቶ ሰማንያ በላይ የምግብ ዝርዝሮች ተወስደው ቤተሰቡ ምን ያህል ለእነዚህ ምግቦች ያወጣል የሚለው ክብደት ተወስዶ ትልልቅ ገበያዎች ላይ ያለ አማካይ ዋጋ ተወስዶ ነው የሚሰራው። ምግብ ነክ ያልሆኑ ማለት ከትንሽዬ እስከ ትልቅ ቤት ውስጥ ያለ ክሰል ተጀምሮ እስከ ትልልቅ ቁሳቁሶች ምግብ ያልሆኑ ግን ቤተሰቦች ድርጅቶች የሚጠቀሙባቸው ተወስዶ ነው የሚሰላው። እሱ መሆኑን ኮንሴፕቱን እንድትረዱ ያስፈልግ። የሁለቱ ድምር ምግብ ሲደመር ምግብ ነክ ያልሆኑ አማካይ ይወጣላቸዋል። ለምንድን ነው ታራውን ኢትዮጵያ ውስጥ ይሄ ቁጥር የቀነሰው የሚለው እናውራ። በዓለም አቀፍ ደረጃም ቀንሷል የሚላለ በሀገር አቀፍ ደረጃም ቀንሷል ልክ ነው። 180 የምግብ ቁሶች ተወስደው አማካይ ዋጋው በ15 ከመቶ ብቻ ነው ያደገው ከተባለ ቀንሷል ማለት ነው። ግን ለምንድ ነው የቀነሰው የሚለው ጉዳይ ነው በጣም አሳሳቢ ጉዳይ። ምክንያቱም መንግስት በ15 ከመቶ ቀንሷል እያለ ኢምኤፍ በ25 ከመቶ ሌሎችም ኢምኤፍ እንኳን ብንቶ ሌሎች ኢንዲፔንደንት ተቋማቶችም በ15 ከመቶ እያሉ ከሆነ መቀነስ አለ ማለት ነው። አዎንታዊ ነው ባሉታዊ ምክንያት ነው የቀነሰው ነው ጥያቄው መሆን ያለበት። ለምን ቀነሰ? እኔ የሚገቡኝ አንድ ሶስት ምክንያቶች አሉ። የቀነሱበት አንደኛው ዋጋ ንረቱን አንደኛ የሚያቀጣጥሉት ገንዘብ ነው፣ የጥሬ ገንዘብ ፈሰስ ነው። መንግስት ደግሞ በብሔራዊ ባንክ ደረጃ ባንኮች የሚሰጡት የብድር መጠን ላይ ገደብ አስቀምጧል። በቃ በ14 ከመቶ በላይ መስጠት የለባችሁም ብሎ ገደብ አስቀምጧል። ስለዚህ በቀላሉ ገበያ ውስጥ የሚለቀቅ ገንዘብ የለም። እሱ ዋጋ ንረትን ይቀንሳል። ሎጂካል ነው፣ ሳይንስ ነው እሱ ሁለተኛ የብድር ወለድ ኢትዮጵያ ውስጥ አድጓል። ሀያ ምናምን ከገቡ እኮ ባንኮች አሁን ብድር ለመስጠት ሀያ ምናምን ፐርሰንት ነው የሚጠይቁት። ሀያ ምናምን ፐርሰንት ደግሞ ለኢንቨስተሩ ሀፒታይት የሚሰጥ አይደለም፣ በቃ እንዲበደሩ የሚጋብዝ አይደለም። ስለዚህ ካልተበደሩ ጠቅላላ ገበያው ላይ ገንዘብ ሊወርድ አይችልም። ገንዘብ ካልወረደ ፍላጎት መቀነሱ አይቀርም። የዛን ጊዜ ዋጋ ንረት ይቀንሳል፣ በሳይንስ ከተመለከት ነው። ሶስተኛው ጠቅላላ ኢኮኖሚው ድክመት አለበት። አሁን የመሸመት አቅሙ ተዳክሟል። ኢኮኖሚ ላይ የመሸመት አቅም ከተዳከመ ገበያ ላይ ያለ ፉክክር ይቀንሳል። የዛን ጊዜ ዋጋ ሊቀንስ ይችላል። ለምሳሌ የቤት ዋጋ ቢቀንስ ቤት መግዛት የሚችሉ ሰዎች ቀንሰዋል ማለት ነው። ሌላ ምንም ትርጉም የለውም። ቤት የሚገዙ ሰዎች የመግዛት አቅማቸው ከተዳከመ የቤት ዋጋ ዝቅ ሊል ይችላል። ከነበረበት ነው ዝቅ የሚለው ያደግ ከነበረበት መጠን ዝቅ ሊል ይችላል። ኢኮኖሚው አቅም ካጣ እሱም የመፈጠር እድል አለው። ገቢ ሲቀንስ የሰዎች ፍላጎት በተለያዩ ጉዳዮች ላይ ደግሞ እየቀነሰ መምጣቱ አይቀርም። ይሄ ወቅታዊ አዝማሚያ ነው። በቃ ችግር ሲኖር የሰዎች ፍላጎታቸው እየቀነሰ ከመጣ ዋጋ ንረት ሊቀንስ ይችላል። ጤነኛ ነው፣ ጤነኛ አይደለም የሚለውን ቀጥሎ እናወራል። ግን የቀነሰበት ምክንያት እኔ መሠረታዊ ምክንያት እንደሆኑ የሚሰማኝ እነዚህ አራት የጠቀስኩላችሁ ምክንያቶች ናቸው። አሁን መቀነስ የነበረበት እንዴት ነው ነው በቃ መቀነስ የነበር በዚህ ምክንያት ቀንሷል እያለን ነው ዳታውን ውሰደው። ግን መቀነስ የነበረበት እንዴት ነው? አንደኛ ምርት በበቂ ተትረፍርፎ ነበር። ዋጋ ንረት መቀነስ የነበረበት ማድ የማደግ መጠኑ መቀነስ ያለበት ምርት በበቂ ሁኔታ አገር ውስጥ ተመርቶ ነው መሆን ያለበት፣ ወይም ደግሞ የአገር ውስጥ ያለው ኢኮኖሚ ከውጭ የሚያስፈልጉትን በሙሉ ሸምቶ አምጥቶ መሆን አለበት። ለምሳሌ የገንዘብ ፈሰስ በቂ ካልሆነ በቂ ምርት ላይመረት ይችላል። ባለመመረት ምክንያት የሚመጣ ዋጋ ንረት ይኖራል ማለት ነው። ነገር ግን ፍላጎት ቀንሶ አይደለም። ዋጋ ንረት መቀነስ የነበረበት በቂ አምርቶና በቂ ሸምቶ ኢኮኖሚ ውስጥ አምጥቶ መሆን ነበረበት የሚለው መከራከሪያ መሆን ይችላል። ለምንድን ነው ታዲያ የቀነሰ አይመስለው? ኢትዮጵያ ኢኮኖሚ ውስጥ ለምንድነው የቀነሰ የማይመስለው? ሁለት ነጥብ ተመልካቾች መያዝ አለባችሁ ብዬ አስባለሁ። እኔ በደንብ እንድትረዱ ዋጋን ኑሮ ውድነትን የሚያመጣው ሁለት ምክንያት ነው። አንደኛው ዋጋ ንረት ነው። ሁለተኛው የሰዎች የገቢ አቅም አለማደግ ነው። ሁለቱ ሲደመሩ ነው ኑሮ ውድነት የሚባሉት። በትርጉም ደረጃ ዋጋ ንረት እያደገ፣ የሰዎች ገቢ የሚያድገው ዋጋ ንረት ተከትሎ የሚያድ ከሆነ የኑሮ ውድነት ሊከሰት አይችልም። ሰዎች ይሸምታሉ። አሁንም ከተመለከታችሁ ለምሳሌ ጤፍ ውድ ከሆነ ለሁላችንም አይደለም ውድ የሚሆኑ ሀብታሞች ጤፍ ውድ ሊሆንባቸው አይችልም። ምክንያቱም እየጨመረ ባለው ዋጋ ልክ መሸመት ይችላሉ። ነገር ግን የዜጎች የመግዛት አቅም እየተዳከመ መምጣቱ ሲደመር፣ ዋጋ ንረቱ ሲታከልበት የኑሮ ውድነት ብለን እንጠራዋለን። ስለዚህ ኑሮ ውድነቱ በዋጋ ንረት ብቻ ምክንያት አይደለም እየመጣ ያለው የሰዎችም የመግዛት አቅም የገበያ አቅም የስራ እድል አብሮ እየቀነሰ ስለሆነ ነው። ስለዚህ ለምንድን ነው እየቀነሰ የማይመስለው ካላችሁ የሰዎች መሰረታዊ ፍላጎቶች ላይ ዋጋ በጣም ጨምሯል። ለምሳሌ ሰዎች የቤት ኪራይ በጣም ጨምሮባቸዋል። ሰዎች ለምሳሌ የምግብ ዘይት ጨምሮባቸዋል። ለምሳሌ ከሶስት ወርና ምናም በፊት አንድ ሺህ ብር የሚገዙትን እና አምስት ሊትር ዘይት አሁን አንድ ሺህ አምስት መቶ ብር ይገዛሉ ሰዎች በሃምሳ ፐርሰንት ጨምሯል። ሰዎች ትንንሽ ጊዜያዊ እንኳን ዋጋዎችን ይመለከታሉ። ለምሳሌ እንቁላል አስር ብር የነበረ እንቁላል አስራ አምስት ብር ቢገባ ሀምሳ ፐርሰንት ነው የጨምረው። ትራንስፖርት ሰዎች ጨምሮባቸዋል። መሰረተ መብራት፣ ውሃ እንኳ የሚባል ታሪፍ ጨምሮባቸዋል። ሰዎች ሰዎች ቤት ውስጥ በብዛት የሚመገቡት ምስርም ይጨምርባቸዋል። በጣም ብዙ ፕራይሶች እኔ እመለከታለሁ። ነገር ግን የነዚህም ዋጋ ሳይቀር ቀንሷል። የምግብ ዋጋ ቀንሷል ሲባል እነዚህንም የሚጨምሩ ነገር ግን አማካይ ስለሚወሰድ መርሳት የሌለባችሁ ሰዎች ቅንጦት ነው እንኳን ብለው የተዋቸው ቁሶች ድምር ውስጥ አሉ። ስለዚህ የመቶ ሀምሳ ቁስ ሲታይ አቬሬጁ እነዚህ ከፍ ቢሉ መሰረታዊ ቤት ውስጥ የምትጠቀሟቸው ከፍ ቢሉም ሌሎቹ የተተውት አንድ ላይ ስላሉ አማካይ ሲሰራላቸው ዝቅ ይላል። ሰው መሸመስ ስለማይችል የተዋቸውን ቁሶች አንድ ላይ ስላሉ ማለት ነው። ይህም ዘንጋት የለባችሁ። ግን ሰው የሚለካው የትኛውን ነው? በየዕለቱ ሚኖረውን ነው ሰው የሚለካው። ለምሳሌ የአፕል ዋጋ ቢቀንስ ሰው እኮ አፕል ትቷል ብለን ንሰል፣ በቃ ሰው አፕል አይበላም የአፕል ዋጋ ቢቀንስ አይሰማም። ራሱ ዋጋው ስንት እንደሆነ አይሰማ። በቃ ሽሮ ላገኝ እንጀራ ላገኝ እያለን ነው። ዋጋ ንረቱ ግን በግድ አፕልን የሚከታል። እዚህ ውስጥ ሰው ቅቤ ምግብ ላይ ማረቅ ትቶ ሊሆን ይችላል። ነገር ግን በግድ ቅቤን ይከታል፣ የዋጋ ንረት ስሌቱ ማለት ነው። ለዚህ ነው ዋጋ ንረት ቀነሰ ይባላል፣ ነገር ግን እኛ የምንኖረው ና የምንሸምተው ላይ እኮ አልቀነሰም የሚል መከራከሪያ የሚነሳው ለዚህ ነው። ይሄ ደግሞ ዋጋ ንረት ላይ የተጻፈው ቁጥር አይ አልቀነሰም በሚል መከራከሪያ ብቻ አይደለም መልስ የሚያገኘው። ስለዚህ ምን መሆን አለበት? አለካኩን መረዳት በደንብ ነው የሚያስፈልገው። በጣም ብዙ ቁሶች ተወስደው የተተውም ቁሶች አብረው መተው ነው። ስለዚህ ቢሆን ጥሩ የነበረው የትኛው ነው? መሰረታዊ የሚባሉ ቁሶች ዋጋስ እንዴት ሆነ የሚለውን ብሔራዊ ባንክም ሴንትራል ስታቲክሱ መለካት አለባቸው። ምናልባት እንደዛ አልተለመደም ዋጋ ንረት ጠቅላላ ሀገር ውስጥ ያሉ ቁሶች ናቸው የሚወሰዱ። ለምሳሌ ጤፍ፣ ጤፍ አዲስ አበባ ውስጥ ላለ ሰው ወይ ደግሞ ባህር ዳር ላለ ሰው በጣም መሰረታዊ የሚባል ቁስ ቢሆንም ደቡብ ላይ ብንሄድ ጤፍ መሰረታዊ ቁስ ላይሆን ይችላል። ከጤፍ በላይ ቅድሚያ የሚሰጡት ሌሎች ምርቶች ሊኖሩ ይችላል። ሩዝ አፋርና ሱማሌ ወይ ምናልባት በጣም የሚፈለግ ሊሆን ይችላል። እዛ ጎንደር ምናምን ብንወስደው ደግሞ የዛን ያህል የማይፈለግ ሊሆን ይችላል። ስለዚህ የትኛዎቹ ናቸው መሰረታዊ የሚባሉትን ለመውሰድ ትንሽ ያስቸግራል። ለዚህ ነው ዋጋ ንረት በክልል መወሰን አለበት በከተሞች መወሰን አለበት የሚባለው። ዋጋ ንረት በአማራ ክልል፣ ዋጋ ንረት ኦሮሚያ፣ ዋጋ ንረት ትግራይ፣ ዋጋ ንረት አፋር እየተባለ መለካት አለበት የሚባለው ለዛ ነው። ደግሞ እንደሱ የሚለኩ ሀገራቶችም አሉ። ምናልባት ኢትዮጵያ ውስጥም ይኖራል እንደዛ አለ፣ እሱ መረጃ ስለማይወጣ ነው እንጂ የት ነው በጣም ዘሜን ዋጋ ንረት ያለው። ነገር ግን የሚቻልም ከሆነ መሰረታዊ የሚባሉ ቁሶች ተለክተው የመሰረታዊ ቁሶች ዋጋ ንረት በጣም ከፍተኛ መሆኑን ሰዎች ማወቅ ስለሚፈልጉ ነው አለካኩ። ምናልባት እሱ ቢሆን የሚታረቅ ሊሆን ይችላል። ይሄ ዋጋ ንረት የቀነሰው ጠቅላላ ኢኮኖሚው ተጨንቆ መሆኑን ደግሞ መረዳት በደንብ ነው የሚያስፈልገው። እኔ ማስመር ፈልጎ እዚህ ለምሳሌ የገንዘብ ፈሰስ ከልክለ ነው የብድር ወለድ ጨምረንበት የሚመጣ ጠቅላላ ኢኮኖሚው ገንዘብ አቶ ፍላጎት ቀንሶ፣ ምክንያቱም ገቢ ካጣ ሰዎች ፍላጎት ይቀንሳል። ፍላጎት ከቀነሰ ዋጋ ንረት ይቀንሳል። በዚህ ምክንያት ነው ወይ ዋጋ ንረት መቀነስ ያለበት ይሄ ኢኮኖሚውን ሪሰሽን የምንለው ማኮማተር ውስጥ ያመጣዋል እንዲጨነቅ ያደርገዋል። ምክንያቱም ቀላል በቀላሉ ብድር የማይገኝ ከሆነ ኢንቨስትመንት መነቃቀት አይችልም። ኢንቨስትመንት ካልተነቃቃ የስራ እድል ሊኖር አይችልም። ዋጋ ንረትን እቀንሳለሁ ብሎ ኢኮኖሚው፣ ነገር ግን ኢንቨስትመንትን እያዳከመ ዋጋ ንረት ቀንሳለሁ እያለ በኢንቨስትመንት ምክንያት የሚፈጠር ስራ እድልን እየቀነሰ የሚመጣ ከሆነ ጤነኛ አይደለም። ለጊዜው ዋጋ ንረት የቀነሰ ቢመስልም ግን በረጅም ጊዜ ውስጥ ደግሞ ጠቅላላ ኢኮኖሚው እንዲዳከም ነው የሚያደርገው። አሁን ኢትዮጵያ ውስጥ ያለው ምልክት እሱ አይነት ምልክት ነው። ስለዚህ ዋጋ ንረት ኢኮኖሚን አስጨንቆ እየቀነሰ መሆኑን እንደ ፖዘቲቭ እኔ መንግስትም ብሔራዊ ባንክም መውሰድ አለበት ብዬ አላምንም። ጠቅላላ ኢኮኖሚ ፍላጎት ጠፍቶ ሳይሆን ማደግ ያለበት የምርት መጠኑ ተስተካክሎ ዋጋ ንረት እንዲቀንስ ማድረግ ከፍተኛ ስራ መስራት ያስፈልጋል እንጂ ይሄ ወቅታዊ በሆኑ ሁኔታዎች ውስጥ በተወሰዱ አጫጭር ሜዥሮች ውስጥ የሚመጣ ዋጋ ንረት ለውጥን እንደ ጠቅላላ ኢኮኖሚ ምልክት መውሰድም ተገቢ አይደለም። ሰዎችም የዋጋ ንረት ቁጥሩ ለምንድን ነው ይሄ ቁጥር የሚመጣው፣ ጠቅላላ ውሸት ነው ወይስ የሚሰላበት መንገድ ነው የሚለውንም እንዲረዱ ስለሚያስፈልግ ነው ይህን ሀሳብ ያቀረብኩላችሁ ኩላችሁ በተደጋጋሚ ስለ ዋጋ ንረት አቅርባለሁ። ብዙ ሰዎች ኮሜንት እኔ ጋም ልካችሁልኛል፣ ሜሴጅም ልካችሁልኛል እና ለእሱ ምላሽ ለመስጠት ነው። ማንኛውም ሀሳብ አስተያየት ካላችሁ ዘኢትዮጵያ ኢኮኖሚክስ ቪው ቴሌግራምን ፌስቡክ ላይም ልትልኩልኝ ይችላላችሁ ለነበረን ቆይታ በሙሉ ከልብ ከልብ አመሰግናለሁ። መልካም ቀን።